ሰላም ጤና ይስጥልኝ። ክቡራትና ክቡራን የእግል ስትዩ ቤተሰቦች በያላችሁበት የዘወትር ሰላምታችን ይድረሳችሁ። በዛሬው ቪዲዮ በዓለማችን ትልቅ ተጽዕኖ እየፈጠሩ ስለመጡትና የነዳጅ ተሽከርካሪዎችን እየተኩ ስላሉት አዲሶቹ የኤሌክትሪክ ተሽከርካሪዎች መረጃዎችን ልናካፍላችሁ ወደናል። እስከ መጨረሻው ከተከታተላችሁን እንግዲህ ጠቃሚ ነገር እንደምታገኙበት ተስፋ እናደርጋለን። አሁን ወደ ቪዲዮ እንሄዳለን። የመጪው ዘመን የመንገድ አብዮት ይሆናሉ ተብሎ ተስፋ የተጣለባቸው የኤሌክትሪክ መኪኖች በዓለም ላይ በከፍተኛ ፍጥነት እየተመረቱ እና እየተሰራጩ ይገኛሉ። በነዳጅ የሚሰሩ መኪኖች ከሚያመጡት የአየር ብክለት ጣጣ እና ከነዳጮች ጋር በተያያዘ በእጅጉ ተመራጭ የዘመኑ መኪኖች እየሆኑ መጥተዋል። እነዚህ የኤሌክትሪክ መኪኖች ስለሆነም የኤሌክትሪክ መኪኖች በ2017 ዓ ም በሀገራችን በምን ያህል ዋጋ ይገኛሉ? አብረን እንዝለቅ። በመጀመሪያ የምናየው እንግዲህ ቢዋይዴ የተሰኘውን የኤሌክትሪክ ተሽከርካሪ ነው። እንግዲህ ይህ መኪና የቻይና ሀገር ምርት ሲሆን ቻርጅ ለማድረግ በ32 አምፔር ቤታችን ውስጥ ማለት ነው ከአምስት ሰዓት እስከ ስድስት ሰዓት በሆነ ጊዜ ውስጥ ፎልድ ማድረግ እንችላለን። በቴሌቻርጀር ደግሞ ከሰላሳ እስከ አርባ ደቂቃ በሆነ ጊዜ ውስጥ ፉል አድርገን መጠቀም እንችላለን። አንዴ ፉል ካደረግን በኋላ 405 ኪሎ ሜትሮችን ማሽከርከር እንችላለን። የአምስት ሰው መቀመጫ ያለው ሲሆን ዋጋውም በተመረተበት ዘመንና በመኪናው ቀለም ብዙ ጊዜ ይለያያል። በአማካኝ እንግዲህ የዚህ መኪና ዋጋ 3.5 ሚሊየን ብር ያወጣል ማለት ነው። በሁለተኛ ደረጃ የምናገኘው እንግዲህ አቫታር የተሰኘውን የኤሌክትሪክ መኪና ነው። እንግዲህ ይህ እጅግ ዘመናዊ የሆነ ቅንጡ የኤሌክትሪክ መኪና ሲሆን በሩ እንደ ሌሎች መኪኖቹ በቁልፍ ሳይሆን የሚከፈተው ለራሱ ዲዛይን ተደርጎ በተዘጋጀለት ካርድ አማካኝነት ነው። እንግዲህ ሌላው ይህ መኪና ልዩ የሚያደርገው አካባቢያችንን ለመቆጣጠር ወደ ቀኝ ወይም ወደ ግራ አንገታችንን በማዞር ሳይሆን ስፖኪ ላይ በተገጠሙለት ካሜራዎች አማካኝነት እኛ ፊት ለፊታችን ላይ ባለው ስክሪን ዙሪያ ገባውን እየተቆጣጠርን ማሽከርከር የምንችልበት መኪና ነው። ባትሪው ደግሞ እንግዲህ አንዴ ፉል ቻርጅ ከተደረገ እስከ 75 ኪሎ ሜትር ድረስ መጓዝ የሚችል አስተማማኝ ባትሪ ያለው መኪና ነው ባትሪ እስከ 9 ዓመት ድረስ የሚያገለግል ላይፉም ረጅም ጊዜ የሚቆይ ባትሪ ሴል ያለው መኪና ነው። እንግዲህ አንዴ የባትሪ ሴሎቹ ከሞቱ ደግሞ የሞቱትን ሴሎች በመለየት በአዲስ የባትሪ ሴል መተካት የሚችል መኪና ነው ማለት ነው። ዋጋው እንግዲህ በ2025 ሞዴል 1.25 ሚሊዮን ብር ያወጣል ማለት ነው። በሶስተኛ ደረጃ የምናገኘው እንግዲህ ቸሪ የተባለውን የኤሌክትሪክ መኪና ነው። እንግዲህ ይህም እንደ ሌሎቹ የኤሌክትሪክ መኪናዎች ተመሳሳይ ባህሪ ያለው ነው። ባትሪውን አንዴ ፉል ለማድረግ እንግዲህ በቤት ውስጥ ቅድም ስላችሁ እንደቆየሁት ከአምስት ሰዓት እስከ ስድስት ሰዓት በ ሰላሳ ሁለት አምፔር በራሳችን ማድረግ እንችላለን። ከዛ ውጭ በቴሌ ቻርጀር ደግሞ ከ30 እስከ 40 ደቂቃ በሆነ ጊዜ ውስጥ ቻርጅ ማድረግ እንችላለን። ብዙ ጊዜ ግን የሚመከረው ቤት ውስጥ በ32 አምፔር ከ5 ሰዓት እስከ 6 ሰዓት ቻርጅ ማድረግ ነው የሚመከረው ብዙ ጊዜ። አንዴ ፉል ቻርጅ ከሆነ በኋላ እንግዲህ መኪና ከ500 ኪሎ ሜትር በላይ መጓዝ ይችላል። ዋጋውን ስንመለከት እንግዲህ በተለይ ከአቫተር አንጻር እጅግ ተመጣጣኝ የሆነ ዋጋ አለው ሊባል ይችላል። በተለይ ለግላችን ገዝተን መጠቀም ለምንፈልግ ሰዎች ይህ መኪና እጅግ ተመራጭ መኪና ነው። በ2025 ሞዴል ይህ የቼሪ መኪና 5.1 ሚሊየን ብር እየተሸጠ ይገኛል። በአራተኛ ደረጃ የምናየው እንግዲህ ሴትል ቢዋይዲ የተሰኘውን የቢዋይዲ ሌላኛውን ሞዴል ነው። እንግዲህ ከቢዋይዲ መኪኖች ውስጥ ይህ ሴትል ቢዋይዲ የተሰኘው መኪና በዋጋ ቀነስ ያለ መኪና ነው። ባትሪው እንግዲህ በአንድ ፉል ቻርጅ እስከ 405 ኪሎ ሜትር ድረስ መሽከርከር ይችላል። ዋጋውም በ2025 ሞዴል 2.9 ሚሊየን ብር እየተሸጠ ይገኛል። እንግዲህ ይህ መኪና በተለይ ከሱዙኪ ዲዛይር አንጻርም ቢሆን ዋጋው ፌር ሊባል የሚችል መኪና ነው። ይህን መኪና እንግዲህ በተለይ ራይድ መስራት ለሚፈልጉ ወንድሞቻችን ምርጥ የኤሌክትሪክ መኪና ስለሆነ ይህን መኪና በመግዛት እንዲጠቀሙ ሪኮመንድ እናደርጋለን። በአምስተኛ ደረጃ እና በመጨረሻ እንግዲህ ልናየው የወደድነው መኪና አይዲኑክስ የተሰኘውን መኪና ነው እንግዲህ ይህ የኤሌክትሪክ መኪና የቮልስዋገን ምርት ሲሆን አዲስ እና እጅግ ዘመናዊ የሆነ ቅንጡ መኪና ነው። አይዲኑክስ እንግዲህ በተለይ በግላቸው መጠቀም ለሚፈልጉ ማለትም ለስራ ለራይድ፣ ለምናምን ለማይፈልጉ ሰዎች ተመራጭ የሆነ የኤሌክትሪክ መኪና ነው። ባትሪውም እንግዲህ በአንድ ፉል ቻርጅ እስከ 565 ኪሎ ሜትር ድረስ መጓዝ የሚችል ጥሩ የባትሪ አቅም ያለው መኪና ነው። በተለይ ከከተማ ለማይወጡ ከተማ ውስጥ ለሚንቀሳቀሱ ሰዎች በአንድ ቻርጅ እስከ ሳምንት ድረስ ሊጠቀሙበት የሚችሉት አስተማማኝ ባትሪ ሊባል የሚችል አቅም ያለው መኪና ነው። ሌላው እንግዲህ የዚህ መኪና ዋጋ በ2025 ሞዴል 7 ሚሊየን ብር ተቆርጦለት እየተሸጠ የሚገኝ መኪና ሲሆን ካለው ምቾት ከተላበሰው ዘመናዊነት አንጻር በወጡት ዋጋ ሊጸጸቱበት የማይችሉት የዘመኑ ድንቅ የሆነ መኪና። ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ ማድረግ እንዳይረሳ። በቀጣይ ምን አይነት መረጃ ብናካፍላችሁ እንደምትፈልጉ በኮሜንት አሳውቁን። ሰላም።